እጅግ በጣም የሚያሳዝን ዜና ተሰምቷል። እንግዲህ አንድ ተስፈኛ ወጣት ተደፍራ ተገላ ተገኝታለች። እሱን ቪዲዮ አሰማችኋለሁ። እህት ያላችሁ፣ እናት ያላችሁ የሴት ልጅ ስቃይ እንዲበቃ ሁላችሁም ኮመንት ስር የሴት ልጅ ስቃይ ይብቃ እያላችሁ ኮመንት አድርጉ። ቪዲዮን ደግሞ አዳምጡት። ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢኮዝ በጣም በጣም ብዙ ችግር አለብን ገና። እህት አላችሁ በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ተወልዶ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ። ከአምስት ቀን በፊት ማለትም ሐሙስ ስልኳን ለማሳራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነ ና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛ ስላልቻለች በተደረገው ፍለጋ ከምሽቱ ሶስት ሰዓት ከአስር አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችው። እና ይችታችን በጣም ገና ትንሽዬ ልጅ ነች። ምንም በጣም ልጅ ነች። በጣም እና ፕሊዝ ይህን ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄን ቪዲዮ ለደሴ ነዋሪዎችና ደሴ ላይ ህግ እናስከብራለን ለሚሉ ለህግ አባላት በሙሉ ይህ ቪዲዮ እንዲደርሳቸው ናል ፍትህ እንዲሰጡልን እህታችን፣ ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለህግ እንዲያቀርቡልን። ፕሊዝ ይሄ ቪዲዮ በደንብ ቫይራል እንዲወጣ እርዱን። እንደሰማችሁት ነው፣ ሊዛ እንግዲህ ያው በዚህ ሁኔታ ተገላለች ማለት ነው። እጅግ በጣም ልብ የሚሰብር ዜና ነው። ተደፍራ ተደብድባ ነው የተገደለችው። ምን አይነት ጊዜ ላይ እንደደረስን በተለይ ደግሞ በሴት ልጅ ላይ የሚደርስ ጥቃት መቼ እንደሚያቆም እኔ አላቅም። ቤተሰቦች እንግዲህ አሁንም ፍትህ እንጠይቃለን እንደዜጋ እንዲሁም ደግሞ ለአንድ ሴት ልጅ ስቃይ የሚጨነቅ ማንም ሰው ካለ እዚህ ስር ኮመንት ስር ፍትህ ለሊዛ እያላችሁ ጻፉ። እኛ ሀገር ላይ እንግዲህ እንዲህ አይነት ዜናዎችን መስማት ብርቅ እየሆን አይደለም። አሁን አሁን ላይ በጣም ብዙ ሴቶች ጥቃት እየደረሰባቸው፣ በጣም ብዙ ሴቶች የተደፈሩ እየተገደሉ ምናምን ስትሰሙ በቃ ይሄ አይምሮ አንዳንዴ ወሬን ደጋግማችሁ ስትሰሙት የሆነ ይቀልባችኋል አይደለ? እንደዛ ነው የሆነ ያለው እና ያው እንግዲህ ሴት ልጅን የሚደፍር ወይ በመድፈር ወንጀል የተያዘ ሰው የሞት ፍርድ እንዲፈረድበት ውሳኔ የሚያሰጥ ሕግ ወጥቷል ተብሏል። በቅርቡ ያ ሕግ ተግባራዊ መሆን ሲጀምር እንግዲህ እንዲያን ነገሮች ይቀንሳሉ የሚል ተስፋ አለ። ግን የሴቶች ስቃይ መቼ ነው የሚያበቃው? የሁላችንም ጥያቄ ነው። ቤተሰቦች፣ ከዚሁ ዜና ሳንወጣ ማለት ነው የህግ ባለሙያዎችም የሰጡት አስተያየት አለ። እስኪ እሱን ላሰማቸው። ፍትህ ለሊዛ እንዲቆያችሁኝ። ምስሏን በዚህ ፖስት ላይ ከላይ ከታችም የምታዩት በጣም ወጣት እህታችን ናት። ስሟ ሊዛ ትባላለች። ሊዛ በደሴ የዩኒቨርሲቲ ትምህርቷን የምትከታተል ስትሆን ከአምስት ቀን በፊት መስከረም 27 ነው የተባለው እንግዲህ ስልኳን ለማሰራት በወጣችበት ተሰውራለች። ከዛም ስትፈለግ እጅግ አሰቃቂ በሆነ ሁኔታ ተደፍራ ተገድላ ነው የተገኘችው። እንግዲህ በደላችንም እንደሆነ አላወቅንም። በሴቶች ላይ የሚፈጸሙ ጥቃት እጅግ በጣም አሰቃቂነቱ ቁጥሩ በጣም በዝቷል። በጣም አስፈሪ ነው። ለሁላችንም እጅግ በጣም የሚያስጨንቅ ነጋችን ምን ሊሆን ነው የሚያሰኝ ነው እና ሁላችንም እስኪ በምንችለው ይህንን ፖስት ኮፒ ሊንክ እያደረግን ፍትህ ለሊዛ ብለን ቢያንስ ፍትህ እንድታገኝ ደሞ ደመከል ሆኖ እንዳቀር የምንችለውን እናድርግ። እጅግ በጣም የሚያሳዝን ሁኔታ ውስጥ ነን። የሚመለከታቸው የመንግስት አካላት ጉዳዩን ትኩረት ሰጥተው እች ልጅ ፍትህ እንድታገኝ ያድርግልን። አመሰግናለሁ። እንግዲህ የሚመለከታቸው አካላት በዚህ ጉዳይ ጣልቃ ገብተው አስፈላጊውን ሁሉ እርምጃ ወስደው ፍትህ እንዲያሰጡ ለቤተሰቦቿ ፍትህ እንደሚገኝ ተስፋ እናደርጋለን። እናንተ ግን አሁንም ፍትህ ለሊዛ እያላችሁ ጻፉ። ለማንኛውም ይህ ቪዲዮ ምናልባት ከደረሳቸው ለደሴ ከተማ ጸጥታ ቢሮ ወይም ደግሞ ለደሴ ከተማ ፖሊስ ጽሕፈት ቤት አጠቃላይ ደሴ ከተማ ውስጥ ላላችሁ ዜጎች እና እንዲሁም ደግሞ በጸጥታ ዘርፍ ውስጥ ለምትሰሩ ሁላችሁም ይህ ቪዲዮ ከደረሳችሁ ቢያንስ እናንተ እንኳን ለሴት ልጅ ፍትሕ አሰጥታችሁ እስከ ኢትዮጵያ ሕዝብ እንዲደሰት እና የሟቿ ቤተሰብም እንዲደሰት ብታደርጉ በጣም ደስ ይለናል፣ ሁላችንም ማለት ነው። ሞባይል ለማሰራት ወጥታ አንድ ሴት ተመልሳ ወደ ቤቷ ማትገባ ከሆነ እኔ አላውቅም ብቻ ምን መጨረሻችን ምን ሊሆን እንደሚችል እንግዲህ እህቶቻችንን ልጆቻችንን ሱቅ መላክም ከባድ ሊሆንብን ነው ማለት ነው ወደፊት እና ትምህርት ቤትም ስንልክ ዩኒቨርሲቲም ስንልክ የትም ስንልክ በሰቀቀም በስጋት ይሄ ደግሞ ሊሆን አይገባም። ሰው በገዛ ሀገሩ ላይ በነፃነት ካልተንቀሳቀሰ ምኑን ነው ታዲያ ዜጋው በነፃነት ይንቀሳቀሳል ብሎ ለማውራትም ይከብዳል እና በጣም ልብ የሚሰብር መረጃ ነው የተሰማው። ለማንኛውም ቤተሰቦቼ እንደምንቆያችሁኝ ዛሬም በተመረጡ እና አዳዲስ በሆኑ መረጃዎች ተመልሼ መጥቻለሁ። እናንተ ግን ሰብስክራይብ አርጉ። በቀጥታ ወደ ቪዲዮ እናልፋለን። ተደፍራ ተገላ ተዘፋር የተገኘችው እህት አላችሁ፣ ሴት ልጅ አላችሁ፣ ሰብዓዊነት የሚሰማችሁ ከሆነ ይህንን ቪዲዮ በፍጹም እንዳታሳልፉት፣ የቻላችሁትን ያህል ሸርኮፒ ሊንክ አድርጉልኝ። ከላይ የምትመለከቷት እህታችን ሊዛ ትባላለች። ተወልዳ ያደገችው በራያ ቆቦ ነው። ለትምህርት ደሴ መታ ነበር። ይሁንና ከአምስት ቀን በፊት ማለትም ሐሙስ እለት ከምሽቱ ሁለት ሰዓት ተኩል አካባቢ ልዩ ቦታው ካቶሊክ በሚባል ሰፈር አካባቢ ተደፍራ ተገላ ተዘርፋ ነው የተገኘችው፣ በጣም ባሰቃቂ በሚባል ሁኔታ ማለት ነው። እኔ ደሴ ከተማ ተወልጄ ካደኩበት ጊዜ ጀምሮ እንደዚህ አይነት አሰቃቂ የሆነ ነገር አጋጥሞኝም ሰምቼም አላቅም። በጣም ነው ያዘንኩት። ለእህታችን ፍትህ ያስፈልጋታል። ይህ ነገር ነገ በእኛ በእህታችን በቤተቦቻችን እንደማይፈጸም ምንም ዋስትና የለንም። ስለዚህ እንደዚህ አይነት ነገርን ሁላችንም ልንቃወምና ልናወግዝ ይገባል። ማለት ነው። ይህንን ቪዲዮ የምታዩ ደሴና አካባቢ ያላችሁ የህግ አካላት። እህታችን ላይ ይህን አሰቃቂ የሆነ በደል የፈጸሙትን ሰዎች ወደ ህግ አቅርባችሁ ተገቢ የሆነ ቅጣት እንዲሰጣቸውና መቀጣጫ እንዲሆኑ ጭምር መለመን ወዳለሁ። ይህ ቪዲዮ ለብዙዎች ተዳርሶ ፍትህ እንድታገኝ ሁላችሁም ይቻላችሁት አድርጉ። ኮመንት ላይ የገባችሁ ፍትህ ለእህታችን ሊዛ እያላችሁ ጻፉልኝ። ለቤተሰቦቿ ለጓደኞቿ መጽናናት እንመኛለሁ። ለእህታችን ፍትህ ፍትህ እያልን ድምጽ እንሆናት ማለት ወዳለሁኝ። ሁላችሁም ይህን ቪዲዮ ሼር ኮፒ ሊንክ አድርጉልኝ። ስለምታደርጉት ነገር አመሰግናለሁ። አሁንም ፍትህ ለሊዛ እያላችሁ መጻፋችሁን ቀጥሉ። በጣም ልብ የሚነካው ዜና በዚህ በሶሻል ሚዲያ ሰሞኑን እጅግ በጣም መነጋገሪያ ሆኗል። እኔ እንደውም እውነት መሆኑን ሁላ ለማመን እስኪከብድ ድረስ ነው። እንግዲህ ቤተሰቦች ከሆነች ደቂቃ በፊት ከጓደኛዋ ጋር ስታወራ ስልኳን አሰርታ እየመጣች እንደሆነ እየተመለሰች እንደሆነ ካወራች በኋላ እንግዲህ በደቂቃዎች ልዩነት ህይወቷ ሲጠፋ፣ አስቡት፣ ስትዘረፍ፣ ስትደፈር፣ ከዛ ደግሞ ስትገደል። ኢማጂን ጋይዝ። እና ያማል። በጣም ተስፋ እኔ በጣም ሴት ልጅ መውለድ በቃ የሆነ በቃ በጣም በጣም ስቃይ የሚሆንበት ጊዜ እንዳይመጣ ፈጣሪ አምላክ በቃችሁ ይበለን። ከሱ ነው መፍትሄ የምንፈልገው። እንደምትመለከቷት በጣም አበባ የሆነች ወጣት ገና ብቻ በኢየሱስ ስም እኔ መሰለች ወጣት ነው እንግዲህ የተበላ ነው ማለት ነው። ለማንኛውም ቤተሰቦቼ በጣም ስለተሰማኝ ነው በመግቢያዬ ላይ የሚያሳዝን ነገር ስለነገርኳችሁ በጣም ይቅርታ። ወደ ሌላኛው መረጃ የሳልፍ ደግሞ ቤተሰቦቼ እንግዲህ በባለፈው ቀን አሳይቻችኋለሁ መርዝ አስቀምጣ ወይም በረኪና አስቀምጣ፣ ይህንም በረኪና ጠጥቼ ፊት ለፊትች ከምሞት እና ከዚህ ቤት ጠፍቼ ከሚሄድ ምረጭ ብላ ልጇን ስታስጨንቅ የነበረችው እናት ህዝቡ በጣም ቁጣውን ሲቀሰቅስባት በየሚዲያው ስትተች ስትወቀስ ነበረ። እናንተም እዚህ ጋር በጣም ብዙዎቻችሁ ግማሾቻችሁ አይዞሽ፣ ችግር ያልፋል፣ እግዚአብሔር ይምርሻል፣ አይዞሽ፣ እግዚአብሔር የለም ብለሽ አታማሪ ስትሏት ነበረ፣ አንብቤ ያለው ኮመንታችሁን። ስለዚህ አሁን ደግሞ ተመልሳ ልጇን ይቅርታ ጠይቃለች። ይህ በጣም ደስ የሚል ዜና ነው። ቪዲዮውን አይተን እንመለስ ያው ተመለሽ ወደ ልጅሽ ባላችሁት መሰረት ተመልሻለሁ። ይቅርታ ምንጠይቃት ያው ከፊቷ ቁም ያለው እሷ ብቻ ሳትሆን እናንተም ይቅርታ ይቅርታ እንድታረግልኝ እማዘናለሁ። በመጀመሪያ ለልጅ ማለት የምፈልገው እንግዲህ አብረን በኖርንበት እድሜ ውስጥ ያሳለፍነውን ነገር ታውቃለች። እንዳላዘነችብኝ ለምን አብረን እንተዋወቃለን፣ አብረን ስለኖርን ስለምንተዋወቅ እንዳላዘነችብኝ ተስፋ አደርጋለሁ። ካዘነችብኝም ደግሞ ይሄው በእናንተ ፊት ለፊት ባሳቀፏት ወንበር ላይ ልክሳት ላስቃት ይኸው ፊቷ ቁም ያለው እማ ደስ

ሰላም ወርዷል። በእናትና ልጅ ማ እንግዲህ ያያችሁ አለ እኛ እንዲህ እንድትሆኑ ነው የምንፈልገው። እናቴ ይሄ ቪዲዮ ከደረሰሽ ፍቅር እንድትሆኑ ነው እንዳያችሁት ነው እንግዲህ ቤተሰቦች እናትና ልጅ ታርቀው እንደዚህ በይቅርታ ተታርቀዋል ማለት ነው። ቤተሰቦች እንግዲህ ያው እናትና ልጅ በዚህ መንገድ ሲታረቁ በዚህ መንገድ ፍቅር ሲሆኑ ከማየት በላይ ምንም ያስደስት ነገር የለም። ባለፈው እንግዲህ በጣም ሁላችንም ስሜታዊ ሆነን ተናግረናታል። እንዲሁም ደግሞ አንዳንዶች ምንም ህይወት ቢከፋብሽ ልጅሽ ፊት እንዲህ ማድረግ አልነበረብሽም። ህይወት የማያልፉ ቀኖች ይመስላሉ፣ ግን ያልፋሉ። ማለፉ ለማይቀር ነገር ልጅሽን እንዲማሳዘን እንዲ ልቧን መስበር አልነበረብሽም ብላችኋል። ውድ ቤተሰቦች እንግዲህ እዚህም እሷን አገናኘን፣ ልጅቷን እንፈልጋታለን ምናም ስትሉ የነበራችሁ ልጆች ያላችሁ የሚገርማችሁ፣ ስቲል ፕሮፋይሏ ውስጥ እየገባው እያየው ነው። ምንም አይነት አድራሻ አልተቀመጠም። ምንም አይነት ማለት ነው። ምናልባት የሚቀመጥ ከሆነ ኮመንት የጻፋችሁኝ ልጆች ስር አስቀምጣለሁ። ልጅቷን መርዳት ብትችሉ በጣም ደስ ይለኛል። እንግዲህ ሰው ችግር በጣም ከአይምሮ በላይ ሲጫጫንበት ነው በልጁ ላይ ክፉ የሚሆነው። እና እናትየው ላይም ጣት መቀሰር አልፈልግም። ሕይወት ነው እንዲጨካኝ ያደረጋት፣ ያሳደጓት ቤተሰቦች ናቸው እንዲጨካኝ እንድትሆን ያደረጓት። ለማንኛውም ግን አሁን ሁሉ ነገር ሰላም ሆኖ እሷም ወደ ቤቷ ተመልሳ ከልጇ ጋር ታርቃ የሰላም ሕይወት ለፊትሽ ሁለተኛ እንዲህ አይነት ነገር ደግሜ አላደርግም ይቅርበኝ ልጅ ብላ እንግዲህ የትልቅ ሰው ስራ ሰርታለች። እኛም ደስ ብሎናል። ደስ ስላለኝ አምጥቼላችኋለሁ። እናንተም መታረቃቸውን ስታየው ምን ተሰማችሁ? ሀሳብ አስተያየታችሁን ስጡ። ወደ ቀጣይ ቪዲዮ እንለፍ። ወደ ቀጣይ መረጃችን ስናመራ ቤተሰቦቼ፣ በጣም በሚገርም ሁኔታ ማለት ነው እንግዲህ አብርሽ እና ሩታ ተመልሰው ታርቀዋል ይላል እና ሩታ ፍቅር ያገረሸባት ትመስላለች። እስኪ ተመልከቷት። አይኗን አይታችሁ ምን እንዳያችሁ ትጽፋላችሁ? ልክ አይኗን ስታየው ሁኔታዋን ስታየው ምንድን ነው ከሩታ ያነበባችሁት? እስኪ ኮመንት

አምሮብሽ ስላየሁሽም ደስ ብሎኛል። እንደ አዲስ ፍቅራለሁ ፍቅራለሁ። ነገር ካለ ጠይቂኝ፣ ነገር ያስፈልግሽ ነገር በሙሉ ማለት ነው ለኛ ከሆንሽ እሸኝሻለሁኝ ፍቃደኛ ከሆንሽ ደግሞ እዚሁ ጋር እንለያያለን ማለት ነው። በቃ ችግር የለውም። እኔ እሄዳለሁኝ። ዓይኑዋን ይሁት ምናልባት እንደነገርኩ እኮ ከዚህ በፊት ቃል ስለገባሁለት ያው ለውልበት እንግዲህ እርግጠኛ ለመሆን ፍላጎቱ ካለ ወይም እዚህ ምን ምትሽል ከሆነ

አልልም ደርሱ ኧረ በጣም ሌላ ታሪኩ ዝናቸው ትላለ። እንግዲህ እንደ አዲስ እያገረሸ ነው ይሄ ነገር እና ያው ተጣልተው ሺህ ጊዜ ቢጣሉ ማለት ነው ልጅ በሆዷ ውስጥ እስካለ ድረስ ተመልሰው አንድ ናቸው። ምክንያቱም ሁለቱም አንድ ሆኑ ዛሬ ተብሎ የተዘፈነው አንደኛው በልጅ ነው ልጅ ያስተሳስራል ቤተሰቦች። ለማንኛውም ስለ አብርሽና ስለ ሩታ መመለስ ምን ተሰማችሁ? ሀሳባችሁን ኮመንት ስራ አስቀምጡ። ይመቻችሁ ከዚሁ ከጋብቻ ወሬ ሳንወጣ ግን ቴዲ አፍሮ 13ኛ ዓመት የትዳር በዓሉን ከአመለሰት ሙጪ ጋር እያከበሩ ይገኛሉ። ተመልከቷቸው፣ በጣም ነው የሚያምሩት። በቃ በጣም እኔ በጣም ትዳር ምሳሌ አድርጌ ከመወስዳቸው ሰዎች አንዱና ዋነኛው ነው ቴዲ አፍሮ። በጣም የምወድለት ነገር ትዳሩ ላይ ታማኝ፣ እንደ አርቲስት በቃ ይሄ ሴሌብሪቲ የሆነ ሰው በትዳሩ መጽናት ብዙ ጊዜ ይታማል። ሴሌብሪቲ ስትሆኑ ሌላ ሴት ምናምን መደረብ፣ ከሌላ ሴት ጋር በውጭ ግንኙነት መፍጠር ምናምን በጣም ይታማሉ። ሴሌብሪቲ ይሄ ታዋቂ ሰው በቃ እኔ አልነግራችሁም እውነታው ስለሆነ ቴዲ አፍሮ ጋር እንዲህ አይነት ወሬ ጭራሽ ድምፁ ማየት ሰማ። ግን በትዳሩ ምሳሌ የሚሆን የሚችል ሰው ነው። መዳን ያለምን ይዋቸው በእናተ 13ኛ አመት የትዳር ባላቸው ነው እያከበሩ የሚገኙት። እንግዲህ አመልሰት በጣም አምሮባታል። በጣም እንግዲህ ብዙ ልጅ ወለደች አትመስልም። ቴዲ ያው ለፕሮግራሙ የሚመጥን አለባበስ ባይለብስም ግን ቴዲነቱ ብቻ በቂ ነው። ያው ሂ ኢዝ ዘ ጎት በቃ ለዛ ያው ምንም ይመቻችሁ እንግዲህ ምንድን ያያችሁ? ታው ምንም አላያችሁ። ለማንኛውም ቴዲ ሻዬ ቪዲዮ የሚደርስ ከሆነ እኔ በጣም ወድ አንድ ኢትዮጵያዊ ወጣት ነኝ። ለእኔ በጣም ሁሌ ምሳሌ የሚሆነኝ ሁሌም በየሄድኩበት እንደ ምሳሌ ማንሳት የምፈልገው ትዳር ቢኖር የቴዲ አፍሮና ያመለሰት ትዳር ነው። ደስ ይላሉ። በቃ ድምጻቸው አይሰማም፣ ይሁኝ ይሁኝ አይሉም፣ ፎቶ በየቀኑ ሚዲያ ላይ አይለቁም ምናምን በቃ ለማንኛውም ቪዲዮ ምናልባት አይታወቅም። ይኸውላችሁ አይታወቅም ይሄ ቪዲዮ ምናልባት ቴዲሻ ጋር ከደረሰ ሪስፔክት አድርሱልኝ። ወደ ቀጣይ ቪዲዮ እንለፍ። ውድ ቤተሰቦቼ እንግዲህ አሁን ደግሞ በጣም ዘመናችን ማለት ነው በጣም አሳዛኝ የሆነ ሁኔታ ላይ ደርሰናል። ወጣቱ በሱስ እያለቀ ነው። በእናታችሁ ይህም ቪዲዮ ማለት ነው ማጨስ ወይም መቃም ወይም ደግሞ ይሄ ዊድ መጠቀም፣ ሺሻ መጠቀም እርድና ለሚመስለው ጀለሳችሁ ላኩለት። እኔ ሰገጤ ፋራ ነኝ። በቃ እኔ ይሄው እኔ ስግጥ ያልኩ ፋራ ነኝ። አልቅምም፣ አላጨስም በቃ መቃምና ማጨስ እርድና እየመሰለን መቷል። አሁን ላይ እና ይህን ቪዲዮ ይዩት እዛ የምለው ነገር ይገባችኋል። አንተ የሰራሁትን ቪዲዮ አይታችሁ እዚህ ቪዲዮ ላይ ወደ መቶ ምናምን ሰዎች ሜንሽን አድርጋችሁኛል እና አንድ ቪዲዮ እንያት ፕሊዝ። ያው እንደ ቫይረስ እየተስፋፋ ያለ አንድ ነገር እንዳለ ሃይስኩል ጀማ እንዳለ አውቃለሁ። ትራማዶል እና ዛሬ ጓደኛዬን የቀበርኩበት ነውና ሁለቱ ኩላሊቶች ፌል አድርጓል ተብሎ ነው እና ምክንያቱም ነው ትራማዶ ከዛሬ ሶስት ዓመት በፊት ጀምሮ ተጠቃሚ ነበርና እሱም መምከር ባለመቻል አሁን የዘላለም ቁጭት ነው ሆኖ የሚቀርብኝ። እና ለእናንተ ከጠቀምኩ ብዬ ነው የመጣሁት። እና እባካችሁ ይህን ሼርኩ ፒሊንግ እያደረጋችሁ ላይስኩል ተማሪ እንዲደርስ አግዙኛ እባካችሁ። በምኬ ልጃችኋሉ። እባካችሁ ሱስ እርድና እየሆነ መጣ። በቃ ሱስ ካልተጠቀም ከአንተ በቃ ፋራ ነው። ለምን ፋራ ትባል? በቃ ነው ለማን ስትል፣ ለጓደኛ ስትል ነው እንዴ ምትኖሩ? አንተ ትላንትና የሰራሁትን ቪዲዮ ግባና

ነገ ላይ እኮ የሆነውን ነገር ቢሆን እናቱ ነች የምታግነ እዛ ጋ ማለት ነው። በጣም እዚህ ጋር አሁን በጣም አሽቃበጥ ምናምን ብትሉ ይችላላቸው አሽቃበጥ አለው እግዚአብሔር በጣም ነው አሽቃበጦ በቃ ይደብራል። እግዚአብሔር ይደብራል። በተለይ የሸገር ያንስ እግዚአብሔር ቸገር ያንስ ሲቀጥል መድኃኒት እንዴት ነው ያለ ሐኪም ትእዛዝ ለምንድን ነው የሚሸጠው? ሲጀመር እግዚአብሔር መንግስት ራሱ ደልቶናል ለምን ነው ያለ ሐኪም ወረቀት የሚሸጥላቸው? በተለይ በተለይ ሴቶቹ ላይ እግዚአብሔርን፣ ሴቶቹ ላይ እያየ ነበረ። በጣም በቃ በተለይ ሴቶቹ ላይ ሃይስኩል ተማሪዎች እግዚአብሔርን በጣም ነው የሚደብረው። በቃ እያሰባቸው እስከ መቼ ነው እግዚአብሔር ሱስ እስከ መቼ ነው? እንግዲህ አሁን ላይ ሃይስኩል ላይ ቤተሰቦቼ እንደሰማችሁት ነው እርድና ሆኗል። ማጨስ እርድና የአራዳ መገለጫ ሆኗል። እኔ ፋራ ልሆን በቃ፣ እነሱ የቃሙትን ካልቃምኩ፣ እነሱ ያጨሱትን ካላጨስኩኝ ፋራ ልባል ነኝ፣ በቃ ሰገጤ ነኝ። በእናታችሁ እና ቤተሰቦች አትሸወዱ ወጣቶች። እኔ ለዚህ ለዚህ አባቴን በጣም አመሰግነዋለሁ። በእውነት በቃ ቅጥቅጥ አድርጎ ስነስርዓት ያለው ልጅ እንድሆን አድርጎኛል። እና በቃ ከዛ ደግሞ ውትድርናው ደግሞ ለዚህ ለዚህ ጥቅም ሰጥቶኛል። በአንድ ወቅት ቤተሰቦች የሚገርማቸው ሃይስኩል ላይ በሱስ እየጠፉ ያሉ ወጣቶች፣ እንዲሁም ደግሞ ከሀገር ፍቅር ወጥተው ይሄ በነጭ ሙዚቃና በነጭ አስተሳሰብ ተወስደዋል። እና ይሄ ነገር በየትምህርት ቤቱ በየሃይስኩሉ ስልጠና ቢሰጥ እነዚህ ማህበረሰብ አንቄ የሚባሉት ሰዎችን ይዘን እንዲሁም ደግሞ ሚሊተሪ ለባሾችንም እያያዝን እኛም ሆነን ስልጠና አንስጥ በያዩ ስኩሎቹ ትውልዱ በሱስ እየጠፋ ነው። ብዬ ከሆነ አመት በፊት ማለት ነው ወረቀት ለማጻፍ ተፍተፍ ስል ነበር ፍቃድ እንዲሰጠኝ በየትምህርት ቤቶቹ እየዞርኩኝ ለማሰልጠማ ግን ማንም ሊሰማኝ አልቻለም ው ውጤቱ ይሄ ነው። ትውልድ እየመከነ በኩላሊት በምን በምን እየሞተ ነው ያለው። ይህም ምክንያቱ ምንድን ነው? ሱስ ሲጋራ ማጀስ፣ ጫት መቃም፣ ዊድማ መጠቀም በቃ ስልጣኔ ሴቶቹ በጣም መረን እየለቀቁ ማለ ከዛ ያለ ያለ ኮንዶም ግንኙነት ይፈጸማል። እንዲሁም ደግሞ ያለ እድሜ ግንኙነት ይፈጸማል። ከዛ ቫይረሱ ይስፋፋል። ከዛ ደግሞ በሽታ ይመጣል እና እኔ በቃ አላቅም። እናገራለን እንጫዋለን እንጂ እኔ አላቅም። በቃ እኔ መፍትሄው እንዴት ሊመጣ እንደሚችል አላቅም። ግን በቃ በናታችሁ፣ ይሄ ቪዲዮ የሚደርሳችሁ ወጣቶች ማጨስ እና መቃም ወይም ደግሞ ዊድ መጠቀም እርድና አይደለም። እኔ የአራዳ ቋንቋ ሁሉ አይግባኝም። በቃ ሰገጤ ልባል። እስኪ ይቅርብ አሳሳቢ ነው። ቤተሰቦቼ እናንተ የምትሉትን በሉ ብቻ፣ ወደ ቀጣይ እንላፍ። በአንቢ ኢዝባክ የሚያስብል ቪዲዮ ተለቆባታል። ምንድን ነው አላሙዲን በአንቺ ላይ እንዳይሳሳት ሲልዋት የመለሰችውን መልስ ተመልከቱ። አላሙዲን ይሳሳትብሻል። እሷና ትም ሰይቅርብሽ ማንን ማህደር ነው አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል? እንዲቆይ ግን እናንተ እኔ አርመዋለሁ። ሲጀመር እንደዚህ ደስተህ ይታረሟል እኔ ሲጀመር አይደለም፣ ሴቱ ውስጥ እሷን ወንዱ አያርምም እያ በጭራሽ። እንግዲህ ማለት አላሙዲን ቢሳሳትብኝ ደስ ይለኛል ማለት ነው በአማርኛ ጋይስ። ቤኪ ደግሞ በእሷ ድምጽ የሰራውን ተመልከቱ። አክቲንግ እኮ ቤኪ ይችላል። አላሙዲ እንሳሳት ብሻን እሷን አትም ሰይ ክረብሽ ማንን ማህደር ነው? አላሙዲ እንዳይሳሳት እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል? እንዲቆይ ግን አንተ እኔ አርመዋለሁ። ሲጀመር እንደዚህ ስህተት ይታረማል አይታረምም። እኔ አላርመውም በቃ አላሙዲ ሲጀመር አይደለም ሴቱ፣ ወንዱ እዚህ ውስጥ አያርምም። እሷን ትመስላለህ አፍሳው ወንዱ አያርምም በጨራሽ። እንግዲህ እንዳያችሁት ነው የቤኪ አክቲንግም ይለያል። ለማንኛውም በአንቢ ግን አላሙዲን በመዲን መስዬው ቢሳሳትብኝ አላርመውም ብላለች። ይመቻት። ሌላ ምን ይባላል ቤተሰቦች ለማንኛውም እስኪ ቤተሰቡንና እናቱን አባቱን የማያከብር ጓደኛ ይቅርባችሁ። ቤተሰቦቼ ይህንን ቪዲዮ ስሙት። እጅግ በጣም የሚገርም መልክት ነው፣ ስለወደድኩት አምጥቼላችኋለሁ። እናቱን አባቱን ቤተሰቡን የማያከብር ጓደኛ በአናቱ ይተከል እያላችሁ ኮመንት ጻፉ። ይኸው አዳምጡት። ቤተሰቡን ከማያከብር ሰው ጋር ጓደኛ አቱን ቤተሰቡን የማያከብር ሰው አንተን አያከብርም። እናቱን አባቱን የማይወድ ሰው አንተን መቼም የማይወድ ነው። ምንም ጥያቄ ቤተሰቡን ክብር ለማይሰጥ ሰው ቦታ አትስጡ። ጓደኛ አታሩ። ቴንክ ዩ ማ፣ በፍጹም አታሩ። ትጎዱበታላችሁ። እንደሰማችሁት ነው እንግዲህ። እናትና አባትን ሳታከብር እኔን ብታከብረኝ ወይም የኔ ጓደኛ ብትሆን ምንም አጠቅመኝም። ብራዘር፣ መጀመሪያ አጠገብ ያለውን አክብር። በወታደራዊ ሳይንስ ምን እንደሚባል ታውቃላችሁ? ቤተሰቦች፣ አጠገብ ያለውን አመራር ሳታከብር ላይ ጄኔራሉን ብታከብር ወይ ደግሞ ላይ ሻለቃውን ብታከብር ኢዳዝ ሜክ ሴንስ ማለት በቃ ትርጉም አይሰጥም። ወይም ደግሞ በቃ ሚዛን አያነሳም፣ ተቀባይነትም የለውም። መጀመሪያ አጠገብ ያለውን ወዳጅን ውደድ ነው፣ በቃ ገባችሁ? ያው አጠገብ ያለውን ወንድምን ሳትወድ እኔን እወድሃለሁ ብትለኝ ምንትርጉማሉ ምን ትርጉም አለው? ውሸት ነው ነው የሚለው ፈጣሪ ራሱ ማለት በቃ እግዚአብሔርን እንወዳለን እንላለን፣ ግን አጠገባችን ያለውን በስጋ ያለውን ወንድማችንን እንጠላለን። ይህ ማለት ነውና ቤተሰቡን ማያከብር እናትና አባቱን የማይወደ፣ የማያከብር ለእነሱ ዋጋ ለመክፈል ሁሌም ከፊት ለፊት ማይመጣ ጓደኛ ይቅርባችሁ ባይ ነኝ። እኔም እንደ ጓደኛ መመክራችሁ ይሄንን ነው። አድርሱለት፣ ቆርጣችሁ እዛ ቤተሰቡን ለማያከብረው ልጅ አድርሱለት። ጋይስ፣ እዚህ ምድር ላይ ስትኖሩ ምንም ነገር እንዳይገርማችሁ እሺ? ምንም ነገር ማለት ሁሉም ነገር በቃ ላይ የነበረው ታች ሲሆን፣ ታች የነበረው ላይ ሲወጣ ታያላችሁ። እመኑኝ፣ ይህንን ቪዲዮ አዳምጡት። እኔም ማምንበት አስተሳሰብ ስለሆነ በዚህ ምድር ላይ ምንም አይግርም ለምንም እንደማይገርመኝ ታውቃለህ፣ በጣም በቃ ተወጥሮ ሰው አላኖር ያለ ሰው ተደብቆ ሲል አይቻለሁ። ወርዶ አይቻለሁ። በጣም ሀብታሙ ወርዶ ወረደ፣ ያልከው ተነስቶ አይቻለሁ። ዜሮ ያልከው ነው ቦታ ልጅ ሶ ይመስልሃል እንጂ የጊዜ እንጂ የሰው ሀያል ነው። Of course yeah the most powerful ነገር ጊዜ ነው። ለኔማ ለዛ ነው የጊዜ እንጂ የሰው ጀግና የለውም ያለው ዘፋኝ ስለዚህ ጊዜ እስኪያነሳችሁ ነው እንጂ ዝቅ ያላችሁ ዝቅ ብላችሁ አቀሩ። ከፍ ያላችሁ ሰዎች ደግሞ ማንም ሰው የቆመ ቢመስለው እንዳይወርቅ ይጠንቀቅ ስለሚል ቃሉ፣ ከፍ ስትሉ እግዚአብሔርን በማክበር ውስጥ ከእናንተ በታች ያሉትን በመመልከት ውስጥ ካልመጣችሁ እመኑ፣ የሆነ ሰዓት ባልሆነ ነገር ታች ትገኛላችሁ። እና ትላንትና ሰፈር ውስጥ ሲንቁኝ የነበሩ ሰዎች ትላንትና ሰፈር ውስጥ ምንም በቃ ማለት በቃ ጭራሽ በቃ ማለት ዲስሪስፔክት ሲያደርጉኝ የነበሩ ሰዎች ዛሬ ሚዲያ ላይ ሲያዩኝ አሁን እንዴት እንደሚሆኑ ስለማቅ በቃ ትላንት በእነሱ ፊት ምንም ምንም ተራ ተራ ውዳቄ የነበርክ ሰውዬ ዛሬ ታሪክ ሊቀየር ይችላል። እና አንተ ብቻ እግዚአብሔርን መከተል አታቁም እንጂ ጊዜ ማንሳቱ አይቀርም። አንተ መንገድን ብቻ እንዳሰት ምን ይባላል፣ እግዚአብሔርን ስትጠይቀው መልስ እስኪሰጥ እዛ ቦታ ቆመ መጠበቅ አለብ ይባላል። ምን ማለት እንደሆን ታውቃላችሁ? እግዚአብሔር መልሱን የጠየቀውን ጥያቄ መልሱን ይዞ ሲመጣ ከቦታው ላይ ሲያጣ ያንን መልሱን ይዞ ይመለሳል አንተ እኮ ሀብት ስጠኝ ሊሆን ይችላል አቤቱ ጤና ስጠኝም ሊሆን ይችላል አቤቱ በቃ ህይወቴን ቀይረው ታሪኬን ቀይረው አንሳኝ ከአፈር ላይ አንሳኝ ከትቢያ ላይ አንሳኝ ሊሆን ይችላል ጸሎታ ጸሎቱን ስትጸልይ ግን መልሱ እስኪመጣ እዛ ጋር ቁመ ጠብቀው ጸሎት ቦታው ላይ ቁም ማለት አለም በእግዚአብሔር መንገድ ላይ ሁን በቃ አትጥፋ ከዛ ልክ ሰጪው ሲመጣ ሲያጣ ይመለሳል። ይሄ ነው ዓለም፣ እንደዚህ ያንን መጠበቅ ስለማንችል ነው። በጣም ብዙዎቻችን ህይወታችን አለቃና ያለው ልክ የእስራኤላዊ ያረን ታሪክ ታውቃላችሁ አይደል? ከግብጽ ባህርነት ሲያወጣቸው እግዚአብሔር አርባ ቀን የሚፈጀውን መንገድ በአርባ ዓመት አመት እንዲወጡት ነው ያደርገው ስላግሮ ሞሮ ከመንገዱ ስለወጡ ጣዖት ስላመለኩ ነው። እና አንዳንድ እግዚአብሔርን እንጠይቀዋልና በጊዜው እስኪመጣ ማለት ነው መንገዳችንን አለመልቀቅ ከቦታው ላይ አለመነሳት ነው። ልክ ከቦታው ላይ ስንነሳ ቤተሰቦቼ፣ እግዚአብሔር መልሱን ይዞ ሲመጣ ሲያጣን ይመለሳልና ቦታው ላይ ሆነን እንድንጠብቀው እግዚአብሔር አምላክ ይርዳን ያጽናንም እንጂ ጊዜ እስኪያነሳ ድረስ እግዚአብሔር እንጠብቀው ነው። በእኔ ካላንደር ካልመጣ ብላ አጨቅጭቀው በቃ፣ የራሱን ካላንደር ተጠቅሞ ይምጣ። እንደዛ ነው እና ቤተሰቦች ወዳችኋለሁ፣ በቀጣይ ቪዲዮ እንገናኛለን።